ልብስን እየተመለከልኩ ልብስ ከወርቅ ጋር ተመሳሰል። ወርቅ ወርቅ ወርቅ ጋር የሚያስም ጋር እሄዳለሁ ነው። ልክ ነው። መጨመር ማለት በኦሮምኛ ማለት ነው። ደው ደበላ ደበላ ምንድን ነው? አያቴ ነው። ቤተሰብ የመጣ እርግማን ይሰበር፣ ይሄ ይሰበር። የተሰገሰገው ዛሬ ይውደቅ። የያዘ ወጥመድ ይመታ ላይ ብዙ ፈተና አልፏል። ከቤተሰብ በልጅነት ተሰደ ወጣ። በጣም በልጅነት ወጣ። ቤተሰብ ግብርና ታቀላ እርሻ መሬት ላይ ግብርና ሲሰሩ አየው። እዛ እየሰሩ ትልቅ ግቢ፣ ያው ግቢ ደግሞ አጥሩ ቆርቆሮ ምንም ያልሆነ በሆነ ተከሎ በፍልጥ በባርዛፍ የተከለለ አጥራችሁ ደቡብ አደለም፣ ሰሜን አደለም፣ ወደ ወለጋ ነው የሚሄደው። ከኔ ጋር በእያንዳንዱ እርምጃው ላይ የገባ አንድ ጭንገፋ አለ። እግዚአብሔር ይህንን ጭንገፋ እነቅላለሁ ይለኛል። አሜን። ኢየሱስ ይነቀል አይደለ? ያ አንደኛ፣ ከዕዳ ትወጣለህ። ያ ከዕዳ መውጣት ትፈልጋለህ? ያ በጣም ኢየሱስ፣ ማን ነው?

እኔ ሄጣ ሄ መጨመር ማለት በኦሮምኛም ማለት ነው። ደው ደበላ ደበላ ምንድን ነው? አያቴ ነው። ነጻ ላወጣ፣ ለጌታ ነጻ ላወጣ። ዛሬ ላውጅባችሁ፣ ከቤተሰብ የመጣ እርግማን ይሰበር፣ ይሄ ይሰበር፣ የተሰገሰገው ዛሬ ይውደቅ፣ የያዘ ወጥመድ ይመታ። እና ተመታ በላ ተመታ። የሆነ ሰው ከብዶ ሲሄዳ እያየው ነው በህይወት ላይ ብዙ ፈተና አልፏል። ከቤተሰብ በልጅነት ተሰደ ወጣ። በልጅነቱ ቤተሰቡ ግብርና ታቀላ እርሻ መሬት ላይ ግብርና ሲሰሩ አየው። እዛ እየሰሩ ትልቅ ግቢ ያው ግቢ ደግሞ በኮሸም ኮሸም ማለት አጥሩ ቆርቆሮ ምንም ያልሆነ በሆነ ተከሎ ፍልጥ ባህር ዛፍ የተካለለ አጥራቹ መሐል ላይ ትልቅ ጎጆ ቤት አለ። አሁን እግዚአብሔር እንደዚህ ይለኛል። በጣም ብዙ ቤተሰቡን በየቦታ የበታተነ አውሬ አየው። የተበታተነው ዛሬ ሰበስባለሁ። አሜን። አሁን አንተ ስለ እድ አልጸልይም። እምጸልይለት ፓስፖርት አዘጋጅ እስ ለቴር ነው ያ ለሄዳለ ትሄዳለህ። የት አገርኝ ብቻ አሜሪካ፣ በቃ ግባበት። አሜን። ነገር አለኝ ነገር

ጀንበልቃ ዘግዝቃ እያለኝ ፋ ሊያበቃ ስል ማነው? እጁ መጣ፣ ጌታ መጣ፣ እጁ መጣ፣ ኢየሱስ መጣ። የሚገርሞ ብዙ ንብረትን ብዙ ገንዘብን ብዙ ሀብትን ጠላት በላው። በጣም ጓደኞቼ ያልካቸው ሁሉ ሲክዱ አየው። በሰው ተክደ ብቻን ነው እንደዚህ እንደዚህ የምትወዛወዘው። እግዚአብሔር በሚገርም ሁኔታ በቅርብ ጊዜ 300 ሺህ ብር ሲያስለቅቅላየው፣ አሜን አያለሁ። በዚህ ሳምንት የሆነ ገንዘብ እየተለቀቀ ነው። አሜን። አንዳንድ ሰው የሚሊዮን ገንዘብ እየተለቀቀ ነው። አሜን። አሜን ብለው ውሰዳው። አሜን። ይለቀቃል። ይለቀቅ። አንደኛ አሜሪካ ትሄዳለህ። ይሄዳል። በቃ አዝረግጬ ነግራለሁ። አሜን እዳለሁ እምትሄደውን እስቴትም እነግራለሁ። ብዙዎችን ሸኝተናል። ብዙዎችን ገብተዋል። ገብቶም የደወሉም አሉ። ዛሬ ግን ያንተ ተራ ነው። አሜን ሚኒሶታ በለው። እግዚአብሔር ከዚህ ሰዓት ጀምሮ ምን ያሳየኛል? አንድ ሴት በእናንተ ጎረቤት ያለች ክፍለ ሀገር ጎረቤት ላይ አልማዝ የምትባል ሴት አየው። አልማዝ ጎረቤታችሁ ናች። እቺ ጎረቤታችሁ ላ ቁጭ ብላ ቤቷ ውስጥ አንድ ቄስ አለ። መተትን ወደ ነቤት ዘራችሁ ትወረውራለች። እግዚአብሔር ግን መተቷን ቆርጫዋሏ ነች። አሜን። የሰማኝ ነው ዛሬ ይቆረጣል። አሜን። እግዚአብሔር ከዚህ አሁን በቅርብ ጊዜ ውስጥ ምንድን ነው ኤልቫኒ ካደቫ እኔ እምልህ በቅርብ ጊዜ ውስጥ ወሊሶ ደርሰህ ትመለሳለህ። ወሊሶ ሂደህ ከተመለስክ በኋላ ቀጥታ ያለ ዲቪ ሳይሆን በዲቪ ሳይሆን በጸጋ ነው የምትገባ አሜን። በቅባት ነው የምትገባ አሜን። ይቻላል። በትራምፕ ዘመን ትገባለህ። አሜን። እዛ ያሉት እኮ ሊመለሱ እየተዘጋጀ ነው። አንተ ግን ትገባለህ። አሜን። እዚህ ሰዓት ጀምሮ በኢየሱስም መለኮታዊ የእግዚአብሔር ማዳን ባንተ ላይ ተገለጠ። ከዘረክ ላይ ጭንገፋ ተሰበረ። አሜን። እግዚአብሔር አሳልፈው የሚሰጥህ ቦታ አለ ይላል። አሳልፈው የሚሰጥህ ንብረት አለ። በቅርብ ጊዜ ውስጥ ያልጠበቅከው ገንዘብ ርጅ ይገባል። ደግሞ ዘማሪ ነ ዘማሪ ነህ እግዚአብሔርን በዘማሪ ታገለግላለህ። አሜሪካ ስትደርስ ደግሞ ደውልልኝ። ተፈጽሞ